በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ ክርስቶስ አሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዝሰ ኮነ ፍስሐ ወሰላም እንግዲ ኔ አባጌዲዮም ብርሃነነ በቅዲ ስላሴ ዩኒቨርሲቲ በነገረ መለኮትና በስነ ልቡና በሴነር ኢንስትረክተር ኮይ ማለት ቅዳሴ እንግዲህ የቤተ ክርስቲያን ሁለንተናዊ ሕይወት ነው። ቅዳሴ መስዋዕቱ የሚከብርበት ስርዓት ነው። በቅዳሴው መግቢያ ላይ ምን ይላል? መንፈስ ቅዱስ ከሰማይ ሰማያት የሚወርድባት ይህንን መስዋዕቱን የሚያከብርባትና የሚሰውርባት ይላል። ቅዳሴ የስጋው ደግሞ ማክበሪያ ነው። እንግዲህ ቅዳሴ በምድር እያለን ሰማያዊ የምንሆንበት ስርዓት። ለምሳሌ በቅዳሴ ጊዜና በቅዳሴ ያይቆብ ዘስሩግ ላይ በሰማይ ያሉ ልብክሙ ልቡ ናችሁ በሰማይ ይሁን ይላል። ሰማያዊነት በምድር ኖሮ ሰማያዊነት ቅዳሴ በምድር እያለሽ የክርስቶስን ደስታ የምትሳተፊበት የመንግስተ ሰማያትን ጣዕም የምትቀምሽበት በምድር እያለሽ ሰማያዊነትን የምትቀምሽበት በምድር የሚተገበር ሰማያዊ ስርዓት ነው። እንግዲህ ክርስቶስን፣ እግዚአብሔርን፣ ፍጥረትን ሁሉ የሚጠብቀውን ንጉሠ ነገሥት የሆነውን ኢየሱስ ክርስቶስ ባለበት መንበረ ጸባወትን እያሰብሽ የቅዱሳን መላእክትን ኅብረት እያየሽ የቅዱሳኑን በሰማይ ያሉ ቅዱሳኑን እያሰብሽ አብሮ በአንድነት ከነሱ ጋር አብሮ በምስጋና የሚተባበሩበት በምድር የሚተገበር ሰማያውያን የምንሆንበት ሰማያዊ አገልግሎት ነው። እንግዲህ ቅዳሴ ያለ ማቋረጥ የሚቀርብ ሰማያዊ ምስጋና ብለናል። ሳይቋረጥ ይቀርባል። ለምሮ በዚህ በመጽሐፍ ቅዱስ ላይ ነገሥት አንደኛ ሳሙኤል ምዕራፍ 12 ቁጥር 23 ላይ መጸለይን በመተው እግዚአብሔርን እበድል ዘንድ ይህ ከኔ ይራቅ ይላል። አለመጸለይ እግዚአብሔር መበደል ነው። ስለዚህ እንደውም በዚህ የሐዋርያው ቅዱስ ጳውሎስ ለምዕመናን በጻፈው መልእክቱ ላይ ወንድሞች ወይ እመክራችኋለሁ ያለ ሥርዓት የሚሄዱትን ገስጿችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና፣ የሰላምም አምላክ ራሱ ሁለንተናችሁን ይቀድስ መንፈሳችሁንም ነፍሳችሁንም፣ ይላል። እንግዲህ ነፍስና መንፈሳችን ነፍሳችን ሁለመናችን የሚቀደስበት ሁለመናዊ ማንነታችን በዚህ በአንድ ያተሰሎንቄ ከቁጥር ምዕራፍ አንድ ቁጥር 17 እስከ 18 ላይ ነው። ይህን ነው የሚለው እና እንደ አጠቃላይ ነፍስና ስጋ የሚቀደሱበት መቀደሻ ነው። ምዕመናን አንዳንድ ጊዜ ስንሰማ አስቀድሰን መጣን ይላሉ። እና ሁለንተናችንን አስቀድሰን ነፍስና ስጋችንን ቅዳሴ አምስቱን መስዋዕት ይዘሽ አምስቱን የስሜት ሕዋሳት አስተባብረሽ በማስገዛት የሚቀርብ ምስጋና ነው። ዓይናችን ቅዱሳት ስዕላትን ያያል። ቅዱሳት ስዕላቱን በሚያይ ጊዜ የሰማይ መስኮቶች ናቸው ሰማያዊውን መንበረ ጸባዎት አይምሯችን እንዲያስብ የሚያስችሉ ሰማያዊ መስኮቶች ሰማይን እንድንጎበኝ የሚያስችሉ ቅዱሳኖች ናቸው። የሰማይ ኃይል የሚሰጡ ማለት ለምናደርገው መንፈሳዊ ጉዞ የሰማያዊውን ዓለም እንድንቃኝ በቤተ ክርስቲያን ውስጥ ያሉ ቅዱሳት ስዕላት በእነሱ በቅዱሳት እየተባረቅን በእነሱ መስኮትነት በእነሱ አስተማሪነት ሰማያዊን ሚስጥር መንበረ ጸባዖትን እንግዲህ በሕሊናችን የምናይበት እንግዲህ ሰማያዊነታችን ስናውጅ ማለት ነው። ስርዓት ነው። እና በዚህ ምክንያት ዓይኖቻችን በቅዱሳት ሥዕላት አማካኝነት አፍንጫችን ዕጣኑን እያሸተተ ምላሳችን በምስጋና እየተጋ ቅዱሳት ሚስጥራት የሆኑትን ስጋው ደሙን እየተቀበለ በሰውነታችን ወንጌሉን እየሳመን እየተሸ በአምስቱ የስሜት ሕዋሳት አምስቱን የስሜት ሕዋሳት አስተባብረን አምስቱን መስዋዕት ይዘን፣ አምስቱ መስዋዕት ሚስጥረ ቁርባን የመጀመሪያው፣ ሁለተኛው የዕጣን መስዋዕት ነው። ሦስቱ ግን ሁሉም በጋራ አንድ ላይ የሚቀርቡት አንደኛው ፍሬ ከናፍር የምስጋና መስዋዕት ይዘን መጀመሪያ ቁርባን አለ፣ ሁለተኛ የዕጣን አለ። ሶስተኛው ይህ ምስጋና አለ፣ ፍሬ ከናፍር አራተኛ ደግሞ የሰውነት መስዋዕት አለ። የሰውነት መስዋዕት በስግደት አራት ጊዜ እንሰግዳለን። በቤተ ክርስቲያን ውስጥ በስርዓት አምልኮ ስንሳተፍ አራት ጊዜ ሰውነታችን በስግደት የሚተባበርበት የስግደት መስዋዕትን የሰውነት መስዋዕት የሚቀርብበት ማለት ነው። አራት መጀመሪያ ስንገባ ሶስት ጊዜ እንሰግዳለን። ሁለት ጊዜ ስግዱ ሲባል በቅዳሴ መካከል ሁለት ስግዱ አለ፣ ሶስት ይሆናል። አራተኛ ቅዱስ ስጋውና ክቡር ደሙ ሲወርድ ሰግደን ለዛ ያለንን ክብር እንግዲህ በአምልኮ ፍጹም ስጋ ፍጹም ደም ፍጹም ስጋ ወልደ እግዚአብሔር ፍጹም ደመ ወልደ እግዚአብሔር ነውና አራተኛውን እሱም በስግደት እንቀበላለን። ስለዚህ የሰውነት መሥዋዕት የሚቀርብበት የመብራት መሥዋዕት አለ፣ አምስቱ ናቸው ማለት ነው። አምስቱን የስሜት ዋሳት አስተባብረን ክርስቱን መሥዋዕት ይዘን በእግዚአብሔር ሁለንተናችን ሰማያዊ ማንነትን እየተጎናጸፈ የሚባረክበት የሚቀደስበት አእምሯችን ምስጢረ ሥላሴን እያሰበ ነገረ መለኮትን እያሰበ የቅዱሳኑን ውበት እያየ የሰማያውን ውበት የጸባወቱን ውበት እያሰበ በተደሞ በተመስጦ ነገረ መስቀሉን እያሰበ አምልኮ የሚፈጽምበት ስርዓት ቅዳሴ ይባላል። እንግዲህ በቤተክርስቲያናችን አሁን ቅዳሴ ከሌላው በምን ይለያል? ለሚለው ቅዳሴ ልዩ ምስጋና ነው። ሰማያዊ ምስጋና ነው። በእርግጥ ሁሉም ሰማያዊ ምስጋና ነው። ቀደሰ ግን ለየ ነው፣ ልዩ ምስጋና በቤተ ክርስቲያናችን አሁን ለምስጋና የምንጠቀምባቸው ዐሥራ ሁለት ቃላቶች አሉ። ቀደሰ ቅዳሴ እንላለን። አይኮተ አኮቴተ ቁርባን እንላለን። ወደሰ ውዳሴ ወግናይ ለእማዶናይ እንላለን። ሰባ ስባት እግዚአብሔር ይነግራፉ እንላለን። ዘመረ ዝማሬ በቅድመ መላእክት እዜምር ለከ ዘመረ ዝማሬ እንላለን። ሐለየ ማህሌት ማህሌ ማህሌ ማህሌ ማህሌ ዘሰሎሞን እንላለን። ባረከ ቡራኬ ይባርኩ ሁሉ ግብረ ለእግዚአብሔር እንላለን። ቀነ ገነየ፣ ምቅናይ ለጠነ፣ ምልጣን፣ ገነየ ግናይ፣ እንደገና ደግሞ ዘገነ፣ ምዝጋን። አስራ ሁለት ናቸው አጠቃላይ። ከእነዚህ አስራ ሁለቱም አመሰገነ አመሰገነ አመሰገነ ነው የሚሉት በቅዳሴው መካከል። የሁለቱ አሁን ቀደሰ ግን ከነዚህ ጋር አንድ አይነት ምስጋና አይደለም። የአምስቱን የስሜት ዋሳት ይዘሽ አምስቱ መሥዋዕት እየተሰዋ በአምስቱ የስሜት ዋሳትሽ ተገዝተሽ ሁለመናሽን የምታቀርብበት አይነት መስዋዕት ልዩ ልዩ። ምክንያቱም ሚስጢረ ቁርባን የሚከናወንበት ቅዱስ ስጋውና ክቡር ደሙ ለምዕመናን ሕይወትነት የሚታደልበት ስርዓት ነውና እንግዲህ ቀደሰ ልዩ ምስጋና ነው። አኮቴ ተቁርባን አይኮተም ምስጋና ነው። ያ ደግሞ ለዛ ምስጋና ውስጥ በቅዳሴው ዝማሬ አለ። ለምሳሌ በድምፅ በዜማ የሚቀርበው አኮቴተ ቁርባን ብለን ስንል መገዛት ፈጽሞ፣ በመገዛት የሚቀርብ ሰውነታችንን ፈጽሞ ከቆሞ ሳያርፉ፣ ለምሳሌ በአብዛኛው በመቀመጥ የሚቀርብ ምስጋና አይደለም ቅዳሴ። የሰውነት መስዋዕት ስለሚቀርብበት በሁለት አይነት መልኩ ይቀርባል። አንደኛው በመቆም የምትቆሚው ደግሞ ከሁለት እስከ ሶስት ሰዓት ነው። ምክንያቱም ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ከስድስት ሰዓት እስከ ዘጠኝ ሰዓት የቆየባትን የሶስቷን ሰዓት ቆይታ እሷን እያሰብን ለሶስት ሰዓት ቅዳሴ ላይ እንቆያለን ማለት ነው። ቢበዛ ከሶስት አይበልጥም። እንግዲህ ከስድስት ተኩል ቢሆን የመስቀሉ ስነስርዓት የተፈጸመው እስከ ዘጠኝ ሰዓት ቢሆን ሁለት ሰዓት ተኩል ነው። በአጠቃላይ ቅዳሴ ከሁለት ሰዓት ተኩል እስከ ሶስት ነው የሚፈጀው። ስለዚህ ያንን ያንን የምትቆሚበት ጊዜ ነው እና የሰውነት ቁመት ያንን የክርስቶስን በመስቀል ላይ መሆኑን በማሰብ ቆመሽ የምታስቀድሽበት። ስግዱ ሲባል ደግሞ ድፍት ብለሽ ግንባርሽን አስነክተሽ በመገዛት የምታቀርቢው ምስጋና ነው። እንዳጠቃላይ እንግዲህ ቅዳሴ ብለን ስንል ልዩ ምስጋና ነው ማለት ነው። የቤተክርስቲያን ሁለንተናዊ ሕይወት ነው። የቤተ ክርስቲያን ተጥቋ ነው። የቤተ ክርስቲያን የመጀመሪያውም የመጨረሻውም ስራዋ ነው። ሁለንተናዋ ማለት ነው። ስለዚህ ቅዳሴ ብለን ስንል እንግዲህ በሰማያት በዙፋኑ ለተቀመጠውና ለተሰዋው ለቅዱሱ በግ ለኢየሱስ ክርስቶስ በዛ በራእይ ምዕራፍ አምስት ቁጥር 16 12 ከቁጥር 6 እስከ 12 ያለ ዕረፍት ቁጥራቸው እጅግ የበዛ ቅዱስ አመላየት ምስጋና እንደሚያቀርቡ ተጽፏል። እኛም ወኢና አርፍ ለዙልፉ በአልባቢን ናስተማስል አምሳ ለመንግስት ከሳናርፍ የመንግስትህን ነገር እናስባለን ያለማቋረጥ፣ አርምሞ በሌለበት ስምታ በሌለበት ለተደረገላት ስለተቤዣት በክርስቶስ ስለተከፈለላት ዋጋ ዕድሜ ልኳን በምስጋና ጸንታ የምትኖርበት ሥርዓት ቅዳሴ ይባላል። ተቤዠው ስትል የተዋጃትን ክርስቶስን የምታመስ በምስጋና መኖር ነው። አሁን የእኛ ቤተ ክርስቲያን እንግዲህ ቃላዊ አይደለም። በቤተ ክርስቲያናችን በሥርዓት አምልኮ ስናስብ ተግባራዊ ነገረ መለኮት ነው፣ ተግባራዊ አምልኮ ነው። አሁን የቤተ ክርስቲያን ሁለንተናዊ ጉዳይ አምኛለሁ ካለች ራሷ የሆነላትን ክርስቶስን በምስጋና ስታከብረው ትኖራለች። ይህም ብሎ ማለት ቅዳሴ ይባላል። ለተቤዣት እድሜ ልኳን ተገዝታ በምስጋና መኖር የምታመሰግን የምትቀድስ ቤተ ክርስቲያን ማለት ነው። ቅዳሴ ስናስብ እመቤታችን ንጽሕት ቅድስ ድንግል ማርያምን እናስባታለን። በሉቃስ ወንጌል ምዕራፍ አንድ ላይ እንደምናነበው ነፍሴ ጌታን ታከብረዋለች መንፈሴም በጌታ መድኃኒቴ በኢየሱስ ክርስቶስ ምንድን ነው የሚለው በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው። ቅዳሴ ማለት ይሄ ማለት ነው። ስለተደረገው ታላቅ ሥራ ቅዱስ የሆነውን ስሙን ዕድሜ ልክ እያመሰገኑ መኖር በተደረገው በተከፈለው ዋጋው ጸንቶ መገኘት እሱ ቅዳሴ ነው ማለት ነው እና እንግዲህ ይህን ውብ የሆነ በምድር ያለ ሰማያዊ አምልኮ ቤተ ክርስቲያናችን፣ ወደ ጌታ ደስታ የምንገባበት በምድር እያለን ሰማያዊውን የጌታ ደስታ የመንግሥተ ሰማያት ጣዕም የምንቀምስበት በምድር ያለ ሰማያዊ ሥርዓት ቅዳሴ ይባላል ማለት ነው። ቅዳሴ አለማስቀደስ ክርን መበጠስ ነው። ክርስትናን እንደ መካድ ነው የሚቆጠረው። ክርስቶስን እንደ ማቃለል ነው የሚቆጠረው አለማስቀደስ። እሁድ እሁድ ሌላ ስራ የለም። የእሁድ ጠዋት ምን ጊዜ ቤተ ክርስቲያን እሁድን ከሐዋላት ጀምሮ እንግዲህ እነ ቅዱስ ዮሐንስን ስታነቢ በጌታ ቀን በመንፈስ ነበር ይላለው። ይህ እሁድ የነፍስ ቀን ነው አሁን አንዳንዶች የእድር ቀን፣ የስብሰባ ቀን፣ የቆብ ቀን አይደለም። በጭራሽ ማኅበራዊ ኑሮ አይደለም። የነፍስሽን መቼ ልታደርጊው ነው? እሁድ የተሰራው ለነፍስ የምስጋና ቀን ነው። በመንፈስ ሆነን ምስጋና። ምክንያቱም ቅዳሴ አሁን በሌሎቹ ኦርቶዶክሶች ግሪጎሪ ፍሎቨርስኪ የሚባል አንድ የሩሳኛ አባት ነው። እሱ ምንድነው የሚለው? ግሪጎሪስ ኦፍ ፍሎቨርስኪ ምንድነው የሚለው? ሊተርጂ ኢዘ ሴሌብሬሽን ኦፍ ፌዝ ይላል ምን ማለት ነው? ቅዳሴ እምነታችንን የምንኖርበት ነው ይላል። የማያስቀድስ ሰው እምነቱን እየኖረ አይደለም ማለት ነው። የእግዚአብሔር መንግሥት ደግሞ ለሚኖሩባት እንጂ የዋዘኞች የዋዛ ፈዛዛ የሚወራበት መንግሥት አይደለም። ስለዚህ አለማስቀደስ ምን ማለት ነው ብለን ካለን? ክርስቶስ በምድር ለእኛ የከፈለውን ዋጋ እያሰቡ አለመገዛት ማለት ነው። አለማመስገን ማለት ነው። እንግዲህ የትኛውም በዓል ይሁን የትኛውም ቅዳሴ ዋና ዓላማው ቅዱስ ሥጋውና ክቡር ደሙ በመሳጠፍ ከክርስቶስ ጋር አንድ መሆን ነው። ለምሳሌ ቅዱሳት ለዛ አንድነት ይረዱናል ቅዱሳኑ ጻድቃኑ ሰማይታቱ መላይክቱ ቅድስት ድንግል ማርያምን ስናስብ ለዛ አንድነት ሰው ደካማ ነው እና ለዛ አንድነት እንድንበረታ በምልጃ በረዴት ይጠብቁ ይረዱናል ነው እንጂ ጠቅለል አድርገን አለማስቀደስ ማለት ምን ማለት ነው ብለን ስንል ለምሳሌ ከእግረ የክርስቶስ አሁን ቅዳሴ በዚህ በፍትሐ ነገሥት ላይ ምን የሚል ቃል አለ ምዕራፍ 24 ላይ ነው ምን የሚል ቃል አለ በእሁድ ጠዋት ማልደህ በሌሊት ወደ ቤተ ክርስቲያን ሄድ፣ በንጹሕ ቅዳሴ ጊዜም የክርስቶስን ሞቱንና ትንሣኤውን እያሰብክ በፍጹም ፍርሃት ቁም፣ ይላል። በፍጹም ፍርሃት ቁም ትእዛዝ ነው፣ የአባቶቻችን ትእዛዝ ነው። ይህን ደግሞ ልክ ቅዳሴው ላይ ልክ ቅዳሴው ሲገባ ምናዜማው ዜማ አለ፣ ሀሌሉ ያመቦ ብእሲ ዘቧ ውስተ ቤተ ክርስቲያን ዘቧ አሁን ወደ ቤተ ክርስቲያን እንግዲህ መጀመሪያ አባቶቻችን ይግባ አሉ አሉ። ከገባ በኋላ ደግሞ ሦስት ነገሮችን መፈጸም ግዴታ አለበት። አንደኛ የሚነበበውን ወኢሰማ ይሰማል ማዳመጥ አለበት፣ ቅዱሳት መጻሕፍቱን ቅዳሴውን ሁሉ መስማት አለበት። ሁለተኛ ወኢተ አገሰ እስከሚያልቅ ድረስ መታገስ አለበት። ሦስተኛ ወኢተ መጠወ ቅዱስ የሆነውን ሥጋውና ደሙን መቀበል አለበት። ካልተቀበለስ እስማማ ሰነ ሕገ እግዚአብሔር ይላል የእግዚአብሔርን ሕግ አጠፋ ይልና በዛ ብቻ አይቆምም። አጠፋ ካለ በኋላ ስማማ ሰነገ እግዚአብሔር ዋስተሀቀረ ቁመተ በክርስቶስ፣ በሰማያዊው ንጉሥ የማይሾሙት ዘላለማዊ ንጉሥ በሆነ በክርስቶስ ፊት መቆምን አቃሏልና ይላል። አለማስቀደስ በክርስቶስ ፊት መቆምን ማቃለል ነው። ስለዚህ እንደውም ቅጣቱ ሁሉ አለው። ቅጣቱ እዛው ላይ ምንድን ነው የሚለው? ይሰደድን ቤተ ክርስቲያን ቅድስ የክርስቶስ አካል በሆነች ቤተ ክርስቲያን ውስጥ መደባለቅ እንኳ ይገባውም፣ ይሰደድ ይውጣ ነው የሚ እንዲህ ያለ የስም ክርስቲያን ቤተክርስቲያን አታቀውም። የማያስቀድስ ሰው የስም ክርስቲያን ነው። ለንስሐ እንዲበቃ ተጸልይለታለች እንጂ እንደ ክርስቲያን አይቆጠርም ማለት ነው፣ የማያስቀድስ ከሆነ ማለት ማስቀደስ፣ ለድርድር የሚቀርብ ነገር አለ። ለምሳሌ በዕለት ዓርብ አሁን በቅዳሴ መካከል ማለት በዕለት ዓርብ ክርስቶስ ቤታታችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀሉ አጠገብ የዚያ የሰቀሉት ዕለት ዓርብ አጠገቡ ቆመሽ ማለት ነው፣ እያየሽ ዝም ብለሽ መሄድ ማለት ነው፣ አለማስቀደስ ማለት ነው። አሊያም ደግሞ በቅዳሴ መካከል ገብተሽ ማውራት ብሎ ማለት በዛ ልክ የክርስቶስ እድል ገጥሞሽ በዚያ በክርስቶስ መስቀል ስር ተገኝተሽ የራስሽን ጨዋታ፣ ፌዝ ማውራት እንዲህ ደግሞ ማድረግ ማለት ምን ማለት ነው? ኃጢአቱን ይልቁንም ደግሞ በደሉን እያስታወሰ እንደዚሁ ምሕረትን በመለመን ፈንታ ዋዛ ፈዛዛ የሚያወራ አሊያም በቅዳሴው መካከል የማይገኝ ሰው እጣ ፈንታው እድል ተርታው ክርስቶስን እየሰቀሉ ከተሳለቁት ወንበዴዎች አይሁዳውያን ዘንድ ሊሆን ስለሚችል በቅዳሴ ማንም ኦርቶዶክሳዊ ሊደራደር አይገባው። እዚህ ላይ ካነሳ ነው አይቀር እንደው ልናሰምርበት ያስፈልጋል። ምንድን ነው የምናሰምርበት? አንደኛ አንደኛ ሌሊት መሃሌት ቆሞ የማያስቀድሱ ካሉ ቆም ብለው ማሰብ አለባቸው። ሁለተኛ፣ ሳያስቀድሱ ጠዋት መጥተው የሚሰብኩ ካሉ ቆም ብለው ማሰብ አለባቸው። ሦስተኛ፣ በቅዳሴ ጊዜ ሌላ ግቢ ውስጥ ሌላ አይነት መዝሙር ጥናት ይሁን ሌላም አይነት ተልእኮ፣ በተለይ በእሁድ ጠዋት ስርዓት አምልኮ ላይ የሚደራደር ማንኛውም አካል ቆም ብሎ ማሰብ አለበት። ይሄ በውኑ እንግዲህ የቤተክርስቲያን የመጨረሻ የሆነውን ጉዳይ እንደ መጋፋት እንደ መቃወም ነው የሚቆጠረው ያለ ቅዳሴ መቀደስ የለም ያለ ቅዳሴ ክርስትና የለም ያለ ቅዳሴ ህይወት የለም ያለ ቅዳሴ ፈሪሃ እግዚአብሔር እንዳለሽ የሚረጋገጥበት እሱ ስለዚህ አጠቃላይ እናም በፍትሐ መንፈሳዊ አንቀጽ 12 ላይ ምን የሚል ይል ማንም በቤተ ክርስቲያን ውስጥ ፈጽሞ አይናገር ይላል በቅዳሴ ጊዜ ቤተ እግዚአብሔር የነገር ቦታ አይደለምና ከፍርሃት ጋር የጸሎት ቦታ ነው እንጂ በቤተ ክርስቲያን የሚናገር ሰው ይውጣ፣ ይላል። ቅጣት ሁሉ አለው። በዚያን ጊዜ ስጋውና ደሙንም አይቀበል። መነጋገር እንኳን ነውር ነው። አለማስቀደስ ኃጢአት ነው። አለመቁረብ ኃጢአት ነው። አለማክበር ኃጢአት ነው። ቅዳሴን ማለት ነው። እንዲያውም በቅዳሴ ላይ አይደለም ማውራት፣ የግል ጸሎት መጸለይ በራሱ ማለት አይፈቀድም ቅዳሴ ላይ ግል ጸሎት መጸለይ ብሎ ማለት እውኝ እውኝ እውኝ የሁላችሁም ጸሎት ቢደመር የኔን አያክልም ብሎ እንደመመጻደቅ ነው ይላል። ስለዚህ ቅዳሴ የጋራ ነው። የክርስቶስ ሞትና መስቀል የአርብን ጨለማ፣ የእሁድን ትንሣኤ አይተሽ የአርብን አሳዛኝ ታሪክ በእሁዱ ብስራት ተደምረሽ ማለት ነው። የአርብ ጊዜኑ ሞተ ከ የእሁድ ቅዱስ የተለየች ትንሣኤውን መነሳቱን አስተባብረን ለእኔ ሞተ ሞትን ድል አድርገ የተነሳ ብለሽ እየዘመርሽ ሞቱና ትንሣኤውን እያሰብሽ የራስሽ የነፍስ ትንሣኤ ልቡናን የምታሳድግበት ወይንም ከፍ የምታረግበት ስርዓት ነውና እንዲህ ቅዳሴ እንዲህ ለድርድር የሚቀርብ ጉዳይ አደለም አደለም ማለት ነው። መዝሙረኛው እዚህ ላይ አንድ ሀሳብ አለው። ቅዱስ ዳዊት በዚህ በመዝሙር 84 ቁጥር አምስት ላይ አቤቱ እርዳታው ካንተ ዘንድ የሆነለት በልቡም ሌላኛውን መንገድ የሚያስብ ሰው ብፁ ነው ምስጉን ነው ይላል እና በቅዳሴ አለመደራደር በብፅና መደራደር ቅዳሴን በቅዳሴ ዋዛ ፈዛዛ ማለት በህይወትሽ ቅድስና ላይ እንደ እንደመጫወት ቤተ ክርስቲያን ሁለንተናዊ ህይወት እንደ መቀለር ነው የሚቆጠረው እና የመጨረሻ ሁለንተናዊ ሕይወቷ ቅዳሴ ቤተክርስቲያን ህይወቷ ነው ማለት ነው። Thank ለተለየችለት ስትዘምር፣ ስታበስ፣ ስትቀድስ የምትኖር ቤተ ክርስቲያን ልዩ የሚያደርጋት ስትቀድስ ትኖራለች። በቃ ስታወራ አደለ የምትኖረው ትኖራለች በህይወት ማለት ያንን ንጉሷን አምላኳን ከፍ እያደረገች እያመሰገነች ስትዘምር ትኖራለች ማለት ነው። እንደ አዲስ አሁን አዳዲስ የክርስትና መንገዶች ዝም ብለው እን በስሜት የሚነዱ አይደሉም። ቤተክርስቲያን ከስሜታዊ አይደለችም። ልቡናዋ ስክነተ ልቡና ኖሯት። ህሊናዋ ደግሞ ስፊት ሆነ የሰፋ ነገር እግዚአብሔርን አመዛዝኖ የያዘ ልቧ የሰካ ስሜት ወጥታ በመንፈስ ቅዱስ እየተመራች መንፈሳዊነቷን የምታሳድግበት መንገድ እሱ ቅዳሴ ነው ማለት ነው። እንግዲህ ቅዳሴ ማርያምን ማን ነው የደረሰው ብለን ስንል ራሱ ቅዳሴው ምን ይላል ነው ቅዳሴ ማርያምን ማደረሰው የሚለው። አሁን በወቅቱ የቤተ ክርስቲያን ታላላቅ ሊቃውንት በዛ ዙሪያ ላይ የተለያየ አስተያየት ሰጥተዋል። ሊቃውንቷ ሊቃውንቷ የሰጡትን አስተያየት እግረ መንገዳችንን ብናየውም በዋናነት ግን በቤተ ክርስቲያን እየተደረገ ያለውን እሱን አጽንኦት ሰጥተንበት የምናልፈው ይሆናል። ቅዳሴ ማርያምን የደረሰው ማነው ለሚለው መጽሐፉ ራሱ ምን ይላል? የመጀመርያ አኮቴተ ቁርባን ዘግዝትነ ማርያም ድንግል ወላዲት አምላክ ዘደረሰ በመንፈስ ቅዱስ አባ ሪያቆስ ኤጲስቆጶስ ዘሀገረ በህንፃ ይላል። ማደረሰው ብለን ስንል መጽሐፉ ይህንን በእመቤታችን ስም የተሰየመውን የቁርባን ምስጋና የድንግል የቅድስት ድንግል ማርያም ምስጋና ወላዲት አምላክ ማምላክ የእርሷ ምስጋና አባ ሕርያቆስ በመንፈስ ቅዱስ ደረሰው። የብህንሳው አባት አባ ሕርያቆስ በመንፈስ ቅዱስ እየተመራ ደረሰው ይላል። እንግዲህ ከዚህ ባሻገር ደራሲው ስለ ደራሲው በስፋት በአንድምታ የአባ ሕርያቆስ ታሪክ፣ ማንነት፣ ሀገር ጭምር በስፋት የሚተነተን በመሆኑ የመጀመሪያው መረጃ ሊሆን የሚችለው መጽሐፉ ምን ይላል ነው። ምናልባት እንግዲህ ሚዲያ ነውና ሊቃውንቱ እዚህ ላይ የሰጧቸውን አስተያየቶች እናነሳና ግን የምንጠቀልለው እንደ ቅድስት ቤተክርስቲያን ስርዓት አሁን በተግባር ላይ ያለውን አመለካከት ነው። ስለ ቅዳሴ ማርያም ስናስብ ቅዳሴዋን አባ ሕርያቆስ፣ ውዳሴዋን ደግሞ ቅዱስ ኤፍሬም፣ ዜማውን ደግሞ ቅዱስ ያሬድ እንደደረሰው ሰፊ በሆኑ የቤተ ክርስቲያን የትውፊት መዛገብቶች ላይ ተጽፎ ይገኛል ማለት እና በዋናነት አሁን ላይ ባለው ቤተ ክርስቲያኒቱ በዋናነት የምትመራበት ሀሳብ ይህ ነው። አንድምታም አለው፣ በፍልሰታም ይተነተናል፣ ለምእመናን በትርጓሜ መልክ ይመሰጠራል፣ ይነገራ ማለት። ስለዚህ እንግዲህ ይሄን ስለ ቅዳሴ ማርያም እያነሳን ምናልባት እንግዲህ በሰፊው አንዳንድ ነገሮችን ማሰብ ካስፈለገ፣ ቅድም እንዳልኩት አባ ሕርያቆስ እንግዲህ ዘደረሰ ላቲ በመንፈስ ቅዱስ ካለ ደራሹ መንፈስ ቅዱስ ነው፣ ግን መንፈስ ቅዱስ የተጠቀመበት ደግሞ ቅዱስ አባ ሕርያቆስን ነው ማለት ነው።